የኢቢኤሷ ድምቀት የነበረችው ጋዜጠኛ ምህረት ዮሴፍ ከኢቢኤስ ቴሌቪዥን ጋር በይፋ መለያየቷ ተሰምቷል። በፋና ላምሮት ላይ በድንቅ የፕሮግራም አቅራቢነቷ የምናውቃትና የምናደንቃት የሆሳዕናዋ አፈርጥ ጋዜጠኛ ምህረት ዮሴፍ ከዛም ደግሞ ከሰባት ወራት በፊት ብዙዎቻችን እንደምናስታውሰው ወደ ተወዳጁ እና ብዙ ተመልካች ወዳለው የቴሌቪዥን ጣቢያ ኢቢኤስ ቴሌቪዥን በመምጣት እሁድን በኢቢኤስ በተሰኘው ፕሮግራም ላይ ከነ ሉላ ገዙና ዳንኤል ተገኝጋ ፕሮግራምን በመምራት እንደዚሁም ደግሞ ሌሎቹ ጋርም በመሆን የተለያዩ ዝግጅቶችን እያቀረበች በተለይ ከዚህ በፊት ብዙዎቻችን የምናደንቃትና የምንወዳት በጋዜጠኛ መቅደስ ደበሳ ይቀርብ የነበረን ፕሮግራም እንግዲህ በተለያዩ ቦታዎች ላይ የሄደች ፕሮግራምን ስትሰራ ቆይታ የነበረ ሲሆን ከጥቂት ሳምንታት በፊት ግን በኢቢኤስ ቴሌቪዥን የመዝናኛ ፕሮግራሞች ላይ ራቅ ብላና ጠፍታ ብዙም ሳትታይ የቆየች ሲሆን በዚህም የተለያዩ አድናቂዎቿ ጋዜጠኛ ምህረት ዮሴፍ የጠፍታ ነው የሚሉ ጥያቄዎችን ኢቢኤስ ቴሌቪዥን በየጊዜው በሚለቃቸው የመዝናኛ ፕሮግራሞች ስር በሀሳብ መስጫው ላይ ሲጠይቁ የተመለከትን ሲሆን ታዲያ በዛሬው ዕለት ጋዜጠኛ ምህረት ዮሴፍ በይፋ ከኢቢኤስ ቴሌቪዥን ጋር መለያየቷን ይፋ አድርጋ እንዲህ ስትል ሀሳቧን አጋርታለች። በኢቢኤስ ቴሌቪዥን የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር መሞዳሙድ ላይ ያተኩራል። ከኢቢኤስ ቲቪ የተለያየችው ጋዜጠኛ ምህረት ዮሴፍ እንግዲህ እንደዚህ ብላ ተናግራለች። ከፋና ቲቪ ወደ ኢቢኤስ የቴሌቪዥን የስራ ዝውውር ያደረገችው ጋዜጠኛ ምህረት ዮሴፍ ከሰባት ወራት በኋላ ስራዋን መልቀቋን እንግዲህ በግልጽ እንዳሳየናቸው ወይም በጽሁፍ ላይ እንደተመለከታችውን ይህንን እውነት በዛሬው ዕለት ተናግራ ለበርካታ ዓመታት የሰራችበትን ፋና ቲቪ ለቃ ኢብኤስን የተቀላቀለችው ምረት የጣቢያው ቆይታ እንግዲህ በአጭሩ ተገጥቷል። ስለዚህ ጉዳይ ከኢትዮፒካ ሊንክ የተጠየቀችው ምረት በጣቢያው ያለው የስራ ሁኔታ አልተመቸኝም። ቀደም ባለው ስራዬ የስራ ነጻነት ነበረኝ። ለተመልካች እንጂ ለአለቃ ብራ ብዬ አልሰራም። በተጨማሪም ስራዬን አከብረዋለሁ፣ እወደዋለሁ። በኢቢኤስ የነበረኝ ቆይታ ግን ከስራ ይልቅ ከአለቃ ጋር መሞዳሙር ላይ ያተኩራል ይህ ደግሞ ከኔ ባህሪ ጋር ባለመሄዱ ስራዬን ለመልቀቅ ተገድቻለሁ ስትል ተናግራለች። ምህረት ወደ ኢቢኤስ ቴሌቪዥን ከመግባቷ በፊት ለሰባት ዓመታት የሰራችበት ፋና ብሮድካስቲንግ ኮርፖሬሽን ለመልቀቅ ከፍተኛ መስዋዕትነትን መክፈሏን ገልጻ ብዙ ባቀደችበት ጣቢያ የጠበቀችውን ያህል ባለመጓዟ ማዘኗንም ጨምራ ተናግራለች። እስኪ ኢትዮፒካ ሊንክ ቆይታ ደግሞ አድምጠን እንመለስ። ከፋና ቲቪ ወደ ኢቢኤስ ቴሌቪዥን የስራ ዝውውር ያደረገችው ጋዜጠኛ ከሰባት ወራት በኋላ ስራዋን መልቀቋት ሰምቷል። ለአጭር ጊዜያት በኢቢኤስ ቆይታ አድርጋ በቅርቡ ጣቢያውን የተሰናበተችው የሚዲያ ሰው ምሕረት ዮሴፍ ነች። ለበርካታ ዓመታት የሰራችበትን ፋና ቲቪ ለቃ ኢቢኤስን የተቀላቀለችው ምሕረት የጣቢያው ቆይታዋ በአጭር ተገድቧል። ስለዚሁ ጉዳይ ከኢትዮፒካሊንክ የተጠየቀችው ምሕረት በጣቢያው ያለው የሥራ ሁኔታ አልተመቸኝም። ቀደም ባለው ሥራዬ የሥራ ነጻነት ነበረኝ። ለተመልካች እንጂ ለአለቃ ብዬ አልሰራም። በተጨማሪም ሥራዬን አከብረዋለሁ፣ እወደዋለሁ። በጣቢያው የነበረኝ ቆይታ ከሥራ ይልቅ ከአለቃ ጋር መሞዳሞድ ላይ ያተኩራል። ይህ ደግሞ ከእኔ ባሕሪ ጋር ባለመሄዱ ሥራዬን ለመልቀቅ ተገድጃለሁ ስትል ነግራናለች። ምሕረት ወደ ኢቢኤስ ከመግባቷ በፊት ለሰባት ዓመታት የሠራችበትን ፋና ብሮድካስቲንግ ኮርፖሬሽን ለመልቀቅ ከፍተኛ መሥዋዕትነት መክፈሏን ገልጻ ብዙ ባቀደችበት ጣቢያ የጠበቀችውን ያህል ባለመጓዟ ማዘኗን ጨምራ ነግራናለች። በጥቅምት 2017 ዓ.ም ምህረት ለፋና ቲቪ የመልቀቂያ ደብዳቤ ባስገባም ጣቢያዋን ለቅሽም የሚል አቋም በመያዙ ምክንያት ከፍተኛ ሐዘን ውስጥ ገብቼ ነበር። ዋና ሥራ አስፈጻሚው ፊት መልቀቂያ ይሰጠኝ በሚል በለቅሶ ጭምር ተማጽኜ የነበረ ይሁንና፣ ወጥቼም እንዳሰብኩት ሳይሆን ቀርቷል ስትል አብራርታለች። በፋና ቆይታዋ በፋና ቀለማትና ፋና ላምሮት ዝግጅቶች አቅራቢነት ትታወቅ የነበረችው ምህረት በአሁኑ ወቅት በሸገር ኤፍኤም 102.1 የዓለም ቋንቋ በሰኘ ዝነኛ የሬዲዮ ፕሮግራም አቅራቢነት እየሰራች ትገኛለች። እንደሰማችሁት ጋዜጠኛ ምህረት ዮሴፍ በይፋ ከኢቢኤስ ቴሌቪዥን ጋር ተለያይታለች። እንግዲህ ኢቢኤስ ቴሌቪዥን እንደምናውቀው እጅግ ብዙ ተመልካች ያለው በተመልካች ቁጥር ምናልባት ኢትዮጵያ ውስጥ ካሉ የግል ቴሌቪዥን ጣቢያዎች መካከል ቀዳሚ መሆኑ ግልጽ ነው። በተለይ ደግሞ በሳምንት መጨረሻ ላይ የሚያቀርባቸው ቅዳሜን ከሰዓትና እሁድን በኢቢኤስ የተባሉት ፕሮግራሞች ብዙ ህዝብ የሚከታተላቸው እና በዩቲዩብም ከሚሊዮን በላይ እይታን በየሳምንቱ የሚያገኙ መሆናቸው ግልጽ ነው። ታዲያ የነዚህ ፕሮግራሞች ድምቀት እና ውበት የነበሩ ጋዜጠኞች በተለያየ ጊዜ እንግዲህ ከቴሌቪዥን ጣቢያው ሲለቁ ተመልክተናል። ከነዚህ መካከል እንግዲህ ጋዜጠኛ መቅደስ ደበሳይ፣ ጋዜጠኛ ናፍቆት ትዕግስቱ፣ እነዋልልኝ፣ እነ ሰላም፣ እነ ሀና ዮሐንስን መጥቀስ ይቻላል። እንግዲህ እነዚህ ጋዜጠኞች ከተለያዩ በኋላ የተለያዩ ሀሳቦችን ሲያቀርቡ ነበረ በኢቢኤስ ቴሌቪዥን ያለውን አሰራር እየገለጹ፣ እንደዚሁም ደግሞ እንግዲህ የራሳቸው የግል ምክንያት ይኖራቸዋል። ታዲያ ከነዚሁ መካከል እንግዲህ ተቀላቅላለች ጋዜጠኛ ምህረት ዮሴፍ። ጋዜጠኛ ምህረት ዮሴፍ በአዲስ አበባ ዩኒቨርሲቲ በጋዜጠኝነት ዘርፍ እንግዲህ እጅግ ጥሩ ውጤትና በከፍተኛ ማዕረግ ከተመረቁ ተማሪዎች መካከል አንዷ ናት። በዚህም ወደ ኢቢኤስ ቴሌቪዥን ስትገባ እንግዲህ በዛ የሚኖራት ድርሻ ከፍተኛ ይሆናል ተብሎ ተጠብቆ ነበር። ምክንያቱም አብዛኞቹ ፕሮግራም አቅራቢዎች በተለያየ ፊልድ ግራጁዌት ያደረጉ ናቸው እንጂ በጋዜጠኝነት ዘርፍ የተመረቁ አልነበሩም። ታዲያ ጋዜጠኛ ምህረት ዮሴፍ የነበራትን ይህንን የትምህርት ደረጃና እንደዚሁም በፋና ቴሌቪዥን የነበራትን በተለይ ዛሬ ብዙዎቻችን የምናውቀው ፋናን አምሮት በተሰኘው ፕሮግራም ላይ በምታቀርባቸው የቀጥታ ስርጭት ያላት ልምድና ያላትን ኤክስፒሪየንስ ተጠቅማ በኢቤስ ቴሌቪዥን ውስጥ ሻይን ታደርጋለች ተብሎ ቢታሰብም እንግዲህ እሷም እንደገለጸችው የነበረው የአሰራር ክፍተት ከኔ ባህሪ ጋር የሚሄድ አይደለምና ልወጣ ተገድጃለሁ እያለች በሀዘን እውነታውን ተናግራለች። እንግዲህ በዚህ ጉዳይ ላይ እናንተስ ምንትላላችሁ ትላላችሁ? በኢቢኤስ ቴሌቪዥን ብዙ ጊዜ ጋዜጠኞች ከለቀቁ በኋላ የአሰራር ችግር አለ የሚል ሀሳብን ሲያቀርቡ ተመልክተናል። ውድ የሁሌ አዲስ ሚዲያ ቤተሰቦች በዚህ ጉዳይ ላይ ሀሳብና አስተያየታችሁን ስጡን። ለማንኛውም ግን ጋዜጠኛ ምህረት ዮሴፍ በቀጣይ ስራዎቿም ደግሞ በጥሩ ሁኔታ በጥሩ አይነት ፕሮግራሞች እንደምናገኛት እርግጠኛ ነን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉ ደግሞ ሰብስክራይብ ማድረግን አትርሱ። እኛም ደግሞ በመዝናኛው ዘርፍ የተፈጠሩና እናንተ ብሰማቸው ብታውቋቸ ያልናቸውን ጉዳዮች በአዲስ አቀራረብ ና ይዘት ወደ እናንተ ማምጣታችንን እንቀጥላለን። እናንተም በምንለቃቸው ፕሮግራሞች አምናችሁና ፈቅዳቸው ከ26,000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን በዚህ አጋጣሚ ምስጋናችን ላቀረ ነው። በሚቀጥለው እናንተ ብስ ብሰሟቸው ብታውቋቸው ባልናቸው በምዝናኛ ዘርፍ በተፈጠሩ አዳዲስ ጉዳዮች እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናብትን። መልካም ጊዜ ሆነላችሁ።